አሰላም አሌይኩም ወረህመቱላይ በረካቱ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናቸው? ሰላም ነው ወይ? ሰላማቸው ይብዛልን። ዛሬ እንግዲህ እልል ብለናል። ማህሌት እንግዲህ በሉል ወንድማችን በጀግናው በብርቱ ማይበገሬው እንግዲህ አግኝቷታል ማለት ነው። ተገኝታለች ሉል እንግዲህ አግኝቷታል። ባለችበት ድረስ ሄዱ እንግዲህ በእጁ ገብታለች ማለት ነው። ማህሌት እህታችን እንግዲህ ምርጥ ወንድማችን ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች ሁላችሁም ስለምታበረታቱኝ ሐሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ እንድታደርጉኝ በአክብሮት ተጠይቃለሁ። ሐሳብ አስተያየታችሁ በድጋሚ አይለየን ኢትዮጵያ ሀገራችን ሰላም ያደርግልን እላለሁና እና ዛሬ ልል ልል ብለናል። በጣም ደስ ብሎኛል ማህሌት በመገኘቷ። እንግዲህ ቤተሰቦቼ እንደምታውቁ ማህሌት እንግዲህ በጣም ብዙ ጊዜ ነው እንግዲህ ዘሌና ሉዑል እድሜ ጤና ይስጣቸው። እንግዲህ ምንም ሳይበግራቸው ብርቱ ጀግና፣ እንቁ፣ የዘመኑ እንቁ ብለናል። እንግዲህ የዘመኑ እንግዲህ ምርጥ ወንድሞች ናቸው ማለት ነው። ያው አላህ ይጠብቃቸው ማለት ነው እንግዲህ ለማህሌት እና ለወንድሟ እንግዲህ ለሌሎቹም እንግዲህ በጣም ብዙ መስዋዕትነት እየከፈሉ በታገቱበት በየበታገቱበት ቦታ እንግዲህ እያወጧቸው ይገኛሉ ማለት ነው። እንግዲህ የተከበራችሁ እንግዲህ ቤተሰቦቼ በጣም ደስ የሚል ነው ማለት ነው። ያው ዛሬ እንግዲህ እንዳያቸው ትሉል ወንድማችን እንግዲህ ማህሌት እንግዲህ ኤትና የት? ከአዲስ አበባ ኤትና የት ጉራንጉር ገጠር እዛ አስቀምጧት እንግዲህ ያው እንደምታውቁት በጥቆማ ጥቆማ እንግዲህ በቀጥታ እንግዲህ ያለችበት ቦታ ሄዶ አገኛት ማለት ነው። ሎሎ ወንድማችን እንግዲህ በጣም ደስ ይላል ማለት ነው። አስቡት እስቲ ሁለት አመት ሁሉ ከገጠር እስከ ከተማ ከገጠር እስከ ገጠር ሲያንከራትታት ዛሬ ደግሞ እንግዲህ ገጠር እዚህ ቦታማ ይባል እንግዲህ ጉራንጉር ውስጥ እዛ ገጠር ቦታ እንግዲህ አስቀምጦ እዛ ውስጥ እንግዲህ ሉዑል አግኝቷታል ማለት ነው። በጣም ይገርማል ማለት ነው። በጣም ይገርማል። እንግዲህ ይሄ እንግዲህ እጆ ረጅም ነው። እንጃ ያው እሱ እንደነገርኳችሁ በብርና በሰዎች ኃይል እንግዲህ ትልቅ መስመር ዘርግቶ ነው ማለት ነው። እና እህት ወንድሞቻችን በየቦታው እየወሰደ እያገተ የሚያስቀምጥ መስፍን ማለት ነው። የእሱም ቀን እንግዲህ መድረሱ አይቀርም፣ አንድ ቀን መያዙ አይቀርም። የእሱም እንግዲህ ጣፋንታ የእሱ መጨረሻ እንግዲህ እንጠብቃለን ማለት ነው። መቼም እውነት ተደብቃ አትቀርም። ያው ማህሌት እንግዲህ ገጠር፣ ከተማ የቱም ቦታ ቢያስቀምጣት፣ ያው እውነት እውነት ስለሆነች ያው እውነት ትቆያለች እንጂ የሆነ ጊዜ መውጣቷ ስለማይቀር ያው ማህሌትም ተገኘች። እንግዲህ ወንድሟም ደግሞ ይገኛል እንግዲህ ብለን እናስባለን። ማህሌት ከተገኘች እሱ መገኘቱ አይቀርም። በጣም ደስ ብሎናል፣ እልል ብለናል። እንደው በስንት ጊዜ መከራና ስቃይ፣ ግፍ በደል የደረሰባት እንግዲህ አስቡ። እንኳን ሁለት ዓመት እኔ እንጃ ለሳምንት ራሱ በጣም ቀላል አይደለም ማለት ነው። ለሳምንት ራሱ በጣም ከባድ ነው ማለት ነው። እና እሱ እንዳያችሁት ያው ከቤት እስከ ቤት እየወሰደ ከመጋዘን ወደ መጋዘን እያሸጋገረ ዘግቶ እንግዲህ የሚያስቀምጣቸው እህት ወንድሞቻችን። በጣም በጣም ከባድና ከባድ ከባድ ሰው ነው፣ እጅ ረጅም። እንግዲህ እንደ ሉልና እንደ ዘሌ አይደለም። በራሱ ተማምኖ ወጥቶ አደለም የሚጋፈጥ፣ በሰውና በሰው ኃይል እና በብሩ ነው እንግዲህ ደፋ ቀና ብሎ ሰዎችን እንግዲህ ሚያሰማራ ማለት ነው። እና በጣም ደስ ብሎናል። አልሙኒም ግራብ ነፈሰ ቀኝ እህታችን እንግዲህ በዛ መከራና በደል በደረሰባት እንግዲህ ማህሌት መገኘቷ በጣም በጣም ደስ ይላል። በጣም ደስ ብሎናል። እንግዲህ ሉዑል አግኝቷታል። ያው እሱ መልካምና ጥሩ ሰው ነው። እንግዲህ አሁን ወደ ሐኪም ቤት ወደ ሕክምና ካስገባት ታገግማለች። ሁሉም ነገር እንዶ አገግማ እንግዲህ ጤናውን አግኝታ የወንድሟም ደግሞ እንደሷ ደግሞ ነፃ ወጥቶ ባለበት በታገተበት እንግዲህ አላደርሶለት እንደሷ እንግዲህ አንድ ቀን መገኘቱ አይቀርም ማለት ነው የማህሌት ወንድምም በጣም ያሳዘናል እንግዲህ እሱም በየቦታው በየገጠሩ የሆናል የሚያንከራትተው ግን እሱም አንድ ቀን መገኘቱ አይቀርም ቤተሰቦቼ ማለት ነው እና የመስፍን ነገር እና ያው እውነት ተደብቃ አይቀርም። ያው ማህሌት ተገኝታለች። እንኳን ደስ አላችሁ። በጣም ደስ ብሎናል፣ እልል ብለናል። እንግዲህ በቅርቡ መልካም ነገርና ጥሩ ነገር ደግሞ ወንድሟም ተገኝቶ እሷም ጥሩ ሆስፒታል ገብታ አገግማ ተሽሏት እንደው ያለው ነገር ሁለት ዓመት ሁላ የወረደባትና የወረደባት ግፍ ያሳለፈችው መከራና ስቃይ እንግዲህ በራሱ አንደበት በት እንግዲህ የምታወራልን ና የምንሰማ ይሆን እሷም እንግዲህ ሙሉ ጤናዋ አግኝታ ማለት ነው። ደግሞ ታገኛለች እንሻአላ። ለምን ሉሉ ወንድማችን እንግዲህ ሐኪም ቤት ሕክምና ይወስዳታል ማለት ነው። ባይሆን እንኳን በህይወት ተገኘች። እዛው ዝም ብላ እዛው ሞታ ወይም ደግሞ ድምጿም ጠፍቶ ከሚቀር የእነሱም ደግሞ ልፋት እንግዲህ አስቡት ማለት ነው ሉሉና ዘላለም ዘሌ በጣም ብዙ መስዋዕትነት ነው የከፈሉት ማለት ነው። እሷ ለማግኘት በጣም ብዙ ውጣውረድ፣ ብዙ ጊዜያቸው ነው የፈጁት ማለት ነው። እንደምታውቁት ከአንዱ አንዱ እሷ እራሱ ሲፈልጉ ብዙ የታገቱ እህት ወንድሞች እራሱ በዛ በመከራና በስቃይ እራሱ አስወጥተዋል ማለት ነው። እና ያው እንግዲህ የተለፋበት ነገር ፍሬው ጣፋጭ ይሆናል ማለት ነው። እውነት ይዘገያል እንጂ መውጣቱ አይቀርም እና ቀስ በቀስ የአንዳንዱ ያው የአንዳንዱ መውጣቱ አይቀርም ማለት ነው። ያው መስፍንም እንግዲህ ቀስ በቀስ ደግሞ አንተም እንግዲህ በእጃቸው እንግዲህ በሉዑልና በዘሌ እጅ እንግዲህ አንድ ቀን መግባት አይቀርም። ለህግ ለህግ መቅረብህና ህግ ፊት ደግሞ ቀርበህ የአንተም ደግሞ መጨረሻ የምናይበት ቀን ቅርብ መሆኑ አይቀርም ማለት ነው። ለምን ሌሎቹ እስቲ ስቃይና መከራ የቀመሱትን አንተም እንግዲህ መቅመሳ አይቀርም ማለት ነው። ያው እንግዲህ ጀግና ጀግና ወንድሞች አሉ ማለት ነው። መቼ ከእነሱ አታመልጥም። ለምሳሌ ዘሌን የመሰለ ሉዑልን የመሰለ ጀግና ጀግና እንግዲህ ወንድሞች እንግዲህ እንደ እነሱ አይነት ያብዛልን ላለው በደንብ ከልባቸው የሚሰሩ ደከመኝ ሰለቸኝ ሳይሉ እኔስ ብሆን የኔ እህትስ ብትሆን የኔ ወንድምስ ቢሆን የኔ ቤተሰብስ ቢሆን ብሎ በስነ ስርዓት በሀቅና በእውነተኛ መንገድ የሚሰሩ ናቸው ማለት ነው። እና የሆነ ቀን ያው ከነሱ እጅ አታመልጥም ማለት ነው። ያው መያዝ አይቀርም ግን እስከዛ ያው ያው እንግዲህ ብዙ ጊዜ ብዙ ቀናትና ብዙ ጊዜ ቢፈጅም ቢሆን ያው አንድ ቀን ለህግ መቅረብ አይቀርም። ማንም ቢሆን ከህግ በላይ ሳይሆን ሁሉም ሰው ከህግ በታች ነው የሚኖር ማለት ነው። ስለዚህ አንድ ቀን ህግ ፊት ቀርበ ያንተን መጨረሻ ምናይበት ቀን ቅርብ ይሆናል ማለት ነው እና የተከበራችሁ ቤተሰቦች እኔ ዛሬ በጣም ደስ ብሎኛል። በቃ በጣም ደስ ብሎኛል። ለምን በቃ ምንም ድምጿንም ምኗንም በቃ እዛው ቅርት ብላ እንደገና ነገር ደግሞ እንደገና ነገር ደግሞ ወንድማችንም በጣም ለፍተዋል ሁለቱ ማለት ነው ከነሱ ዙሪያ አብሮ የሚሰሩ ምህት ወንድሞች በጣም ለፍተዋል፣ እሷ ለማግኘት ማለት ነው። ስለዚህ የልፋታቸው ውጤት እንግዲህ በጣም ደስ ይላል ማለት ነው። አንድ ሰው ለፍቶ ለፍቶ ውጤታማ ሲሆን በጣም ደስ ይላል። ያ ወንድሟን ባይገኝ ወንድሟ ደግሞ እንግዲህ በሂደት እንግዲህ የማህሌት ወንድም እንደዚሁ አብራ ነው የታገተው። ያው እሱ የት እንዳስቀመጡ ደግሞ አይታወቅም። ያው እሱ እንግዲህ በየቦታው ቅርንጫፍ በየቦታ አቅጣጫ ስላለው ቦታ አይጠፋም። ያው እሱ መገኘቱ አይቀርም ማለት ነው። እና በህይወት መገኘታቸው ቀላል አይደለም። ያው ማህሌትም እንግዲህ በጣም ደስ ቢለኝም በጣም ትጎታለች ብሏል፣ ሉል ወንድማችን። እና ሉል ወንድማችን እድሜ ጤና ይስጥ። ያው እንግዲህ አንተ እንግዲህ የድሆች አባት ነህ። እንግዲህ ያው አሁን እንግዲህ ሐኪም ቤት ስታስገባት ብዙ ውጤት እንግዲህ ተሽሏት ያለው ነገር ሁሉም ነገር ተሽሏት። እንግዲህ አየርም ስታገኝ እንደዚህ ጭንቀቱ ምኑ ምኑ እንትን ሲልላት እየቀለለት ይመጣል ማለት ነው። ይቀላታል። ለምን? ያው ብዙ ጊዜ አፍኖ በጌ ቦታ እያሽከረከረ ስላስቀመጣት ያኔ አለጡል እንትናትልም ወይም ደግሞ ቶሎ ብላ እንትን ላትል ትችላለች። ግን ሁሉም ነገር በሂደት ቀስ በቀስ እየተሻላት ይመጣል ማለት ነው። ሐኪም ቤት ከገባች የማይሻላት ነገር የለም። ያው ሉዑል ወንድማችን ደግሞ አለጡል ነው ሐኪም ቤት የሚወስዳቸው እና ውጤት ይኖረዋል ማለት ነው። እንግዲህ ቤት ውስጥ ስንት ጊዜ ወይ ስንት መከራና ስንት በደል ስንት ነገር አሳልፋ ይሆናል ማለት ነው። ሴት ልጅ በጣም ብዙ መከራ ነው ያለባት ማለት ነው። እና እኔ እንጃ ምን ብዬ እንደማውራው እራሱ አላቅም። እንዲሁ የእነዚህ ልጆች ግፍ ግፍና በደል የት እንደሚያደርሰው መስፍን አላውቅም ማለት ነው። እና ቤተሰቦቼ በጣም ደስ ብሎኛል፣ ለማንኛውም ማህሌት በመገኘቷ ወንድሞቻችንም የለፉበት ውጤታማ ስለሆኑ ባይሆን በጣም ለፍተዋል። እሷን ለማግኘት እሷን በማፈላለግ ብዙ ነገር ብዙ መከራ ደርሶባቸዋል ማለት ነው። አብሮም እንግዲህ ከግራ ከቀኝ አብሮ የሚያግዟቸውም የሚረዷቸውም እነሱም ደግሞ ቀን ከሌሊት ደከመኝ ሰለቸኝ ሳይሉ እንግዲህ ውጤታቸው ፍሬያማ ሆነዋል አሁን ወንድሟ ነው ወንድሟ ደግሞ በሂደት የሚገኝ ይሆናል ማለት ነው እና በጣም ደስ ብሎኛል እውነቴን ነው በጣም ነው የሚገርም ማለት ነው እንዶ እስቲ አስቡ ማለት ነው ከከተማ ገጠር ወስዶ አስቀምጧታል እንግዲህ በየቦታው መቀያየር ነው በየአቅጣጫው እንግዲህ ሲነቃበት መቼም የፈለገ ነገር ቢሆን እኮ እውነት ተደብቃ አትቀርም። እውነት እንዶ ትዘገያለች፣ ጊዜ ትወስታለች እንጂ እውነት ተደብቃ አትቀርም ማለት ነው። እና እኔም በቃ በጣም ደስ ይላል፣ በጣም ደስ ይላል። እልል ብለናል። እንኳን በህይወት ተገኘሽ ማህሌት፣ የኔ እህት፣ የኔ ከርታታ፣ የኔ እናት ማለት ነው እና ብዙ እህት ወንድሞችን በየስርቻው በየቦታው ማናያቸው አንቺ ሲው ዘሌና ኑሎ የመሰለ ምርጥ ወንድሞች አላህ ጥሎልሻል። እነሱም እንግዲህ ክፉ ነገር አይንካቸው። ብዙ መስዋዕትነት እየከፈሉ ራሳቸው መስዋዕትነት እያደረጉ ማለት ነው እና ባይሆን አንቺ እድለኛ ነሽ ማለት ነው። ባይሆን እድለኛ ነሽ። ያው በእርግጥ ብዙ ጉዳት፣ ብዙ ህመም፣ ብዙ ነገር፣ ብዙ ስቃይ ደርሶብሻል። ግን ቢሆንም በህይወት ደግሞ መገኘትም ቀላል አይደለም። በህይወት መገኘትም ቀላል አይደለም ማለት ነው። እና የተከበራችሁ የዜድ ሀበሻ ቤተሰቦች እናንተስ ምን ትላላችሁ? ያው ዛሬ እንግዲህ እየላችሁ የመጣው ማህሌት እንግዲህ ስለተገኘች በጣም ደስ ብሎኛል። በ እንዴት ብዬ እኔ እንጃ ቃላት የለኝም ማለት ነው። ቃላት የለኝም በጣም ደስ ብሎኛል። አንድ ነገር እኔ እንጃ በጣም ነው በቃ ፍሬያማ ሲሆን በጣም ደስ ይላቸዋል፣ ማለት ነው። እና ያው ሌላም እንግዲህ የቀረው ወንድሟ ነው። ወንድሟም ደግሞ እንሻአላ አላህ አንድ ቀን ደብቆ ባስቀመጠበት አንድ ቀን እንግዲህ የምስኪን እንግዲህ እንግዲህ የምስኪን አላህ አንድ ቀን በደልና ስቃይ እያደረሰበት እንግዲህ የሆነ ቦታ እንግዲህ አሽጎ እንደሱ አስቀምጦት ይሆናል። ገጠር ቦታ ደግሞ ሰው ምንም ምንም እንግዲህ መኪና ራሱ የማይገባበት ቦታ ነው። እሷን ያስቀመጣት እሱም እንደዛ አድርጎት ይሆናል። እኔ አንድ ቀን ያው እሱ መገኘት አይቀርም። ማን እኔም ቤተሰቦቼ ያው ዛሬ እየላችሁ የመጣው ማለት ነበረ። እንኳን ደስ አላችሁ፣ ደስ ብሎናል፣ እልል ብለናል።